ከጊዜ ወደ ጊዜ እይታው በጣም በጣም በጣም በጣም እየጨመረ ነው ማለት ነው። በነገራችን ላይ አሰራራቸው እውነተኛ ነገር የተመሰረተ ነው። ለምሳሌ ቤት ሰራተኛ ሆነው አንዳንዴ ስታዩት ማለት ነው። ትክክለኛ ከእውነተኛ ታሪክ የተመሰረተ ነው፣ ዝም ብሎ ድራማ አይደለም። እኔ እውነት ለመናገር ብዙ ነገር ተምሬበታለሁ። መጀመሪያ አካባቢ ላይ አልከታተልም ነበር፣ ግን በጣም ጠለቅ ብላችሁ ስታዩት እውነተኛ ላይ የተመሰረተ ነው። ለምሳሌ ፅናት የቤት ሰራተኛ ነበረች በስነ መግባሯ በትትናዋ በስርዓቷ ኪሮቤል በፍቅሯ እንዲወድቅ አደረገች ማለት ነው። እና አሁን ኪራ ያለበት ሁኔታ ትንሽ ከባድ ነው ግን ደግሞ ኔ ደስ ያላላ ላይ ነገር ምንድነው ምንድነው ብትሉኝ፣ ከኪራ ጋር የተዋወቀው ልጅ ወይም ደግሞ ሊሞት ኪራ ራሱን ሊያጠፋ ሲል ያዳነው ልጅ ምንም አላማረኝም ማለት ነው። የሆነ ተልኮ ያለው ነው የሚመስለው ከበስተጀርባ የሆነ ተልኮ ነገር ያለው ነው የሚመስለው። ሌላኛው ነገር ደግሞ በደንብ አድርጋችሁ ስትመለከቱት ማለት ነው ትክክለኛ ፍቅር ብዙ መሰናክል እንዳለው ትረዳላችሁ። ለምሳሌ በኪራና በጽናት ላይ ስትመለከቱ፣ ኪራና ጽናት በጣም ነው የሚዋደዱት፣ ግን መሻክል አያጣቸውም፣ ችግር አያጣቸውም። የሆነ ተፋቀሩ ተዋደዱ አብረው ሆኑ ስንል በመካከል የሆነ ነገር ይመጣና ያለያያቸዋል ማለት ነው። እና ያው ጽናትም ለሱ ብላ ብዙ ነገር ታደርጋለች፣ እሱም ደግሞ ለሷ ብሎ ብዙ ነገር። በዚህ ግን በዚህ ሁኔታ ላይ ግልጠኝነት ጥሩ ነው። እኔ እንደተረደት ከሆነ አንድ ሰው የሚዋደድ የሚፋቀር ከሆነ ግልጥ መሆን አለበት ማለት ነው። እና ብዙ ጊዜ ስም የሚባል ነገር አለ። አንዳንድ ሰዎች የፈለገ ቢያፈቅሯችሁ የቤት ሰራተኛ ሆናችሁ ለስማቸው ሲሉ ብቻ ላለማግባት እንትን ይላሉ ማለት ነው። ለስማቸው ብቻ እየወደዳችሁ ያፈቀራችሁ ግን ያው ለማግባት ትንሽ ይከብዳችኋል። የቤተሰብ እንትነት ማለት ነው፣ የኋላ ቀርነት ማለት ነው። እና እንግዲህ ያው ደስ ይላል። ብቻ እውነት እኔ በጣም እየተከታተልኩት ነው። በጣም ማለት ነው፣ ደስ የሚል ነገር ነው። ስለዚህ እውነተኛ ታሪክ ላይ እየተመሰረተ ነው እና ያው ብዙ ትምህርትንም እንትን ያለ ነው። ምክንያቱም አሁን እኔ እንጃ ብቻ ትንሽ ግራ ያጋባል። ጽናትና ኪራ ይገባሉ ወይ አይገባሉ የሚለው ትንሽ ግራ ያጋባል። ምክንያቱም ጽናትና ኪራ ይጋባሉ፣ ግን ይቆያሉ። አሁን አይገቡም። እርግጠኛውን የምነግራችሁ አሁን አይገቡም። አኪል ይቆያሉ ማለት ነው። ምክንያቱም ትክክለኛ ፍቅር መስዋዕት ያስፈልገዋል ማለት ነው። ኪራ በጣም ነው የሚወዳት እሷም ደግሞ ጽናትን በጣም ነው የምትወደው ማለት ነው። ስለዚህ ትክክለኛ ፍቅር ብዙ መስዋዕትን፣ ብዙ ጽናትን ያስፈልገዋል ማለት ነው። መጽናትን፣ መስዋዕትነት መክፈልን፣ ትዕግስትን ያስፈልገዋል። ስለዚህ ቢጋቡም እንኳን ይቆያሉ ማለት ነው እና ያ እንግዲህ በዚሁ እንቀጥላለን። ከተመቻቹ ላይክ ሼር ማድረጋችሁ እንዳትረሱ። በሌላ ባዲስ ቪዲዮ እስከምንገናኝ ድረስ ደግሞ የሳምንት ሰው ይበለን።